አዳማ ልዩ ኢኮኖሚ ዞን የተለያዩ የውሃ ማስወገጃ ቱቦዎችን እና ሌሎችንም ተኪ ምርቶችን የሚያመርተው ሪፎ ወይም ኢዜድኤም ፋብሪካ በዋነኛነት የኤሌክትሪክ ኃይልን እንደሚጠቀም የፋብሪካው መስራችና ባለቤት እስመ ለዓለም ዘውዴ ይናገራሉ። የታላቁ የኢትዮጵያ ሕዳሴ ግድብ ግንባታ መጠናቀቅም የፋብሪካዎችን የኃይል ፍላጎት ለማሟላት ጉልህ ሚና ይኖረዋል ብለዋል። ከዚህ የነበረው ከፍተኛ አቅም ያላቸው ጀነሬተሮች ማሽኖቻችን አለ ኤሌክትሪክ ፓወር ቢቋረጥ በጀነሬተር እንዲሰሩት ትልቅ ጀኔሬተሮች ማሽናችን ላይ ያስገብተናል። ያ እኒሻሊ ብዙ ተጨማሪ ኮስት አስደርጎናል። አሁን ባለ ሁኔታ ግን ጥሩ ፓወር ና ኮንስታንት የሆነ ፓወር ስላለ ጀኔሬተሮችን ሊጠቀርባቸው አይደለም፣ ያሉት ኤክሴፕሽናሊ አንዳንድ ጊዜ ችግር ሲፈጠር ካልሆነ በስተቀር አብዛኛውን ጊዜ ጥሩ የሆነ ፓወር እናገኛለን። የተወሰነ የመቆራረጥ ነገሮች በሜንቴናንስ አንዳንድ ነገሮች አሉ፣ ሆፕፉሊ ከዚህ ቀጥሎ የሚስተካከሉ ይመስለናል። ያው የሕዳሴው ግድብ ፓወር በመኖሩ ከፍተኛ የሆነ በማኒፋክቸሪንግ ሴክተሩ ላይ ትልቅ ተጽዕኖ ይኖረዋል። ብዙ ፋብሪካዎች በትራንስፎርመ በፓወር ችግር ምክንያት ወይም ከፍተኛ ፓወር የሚፈልጉ ማኒፋክቸሮች አሁን በሀገር ውስጥ ማምረት እንደሚችሉ እና ዋጋውም አፎርደብል ሆኖ ሊገኝ ስለሚችል የፓወር ማግኘታችን የሕዳሴ ግድብ ፈንክሽናል ከሆነ በኋላ ለማኒፋክቸሪ ሴክተሩ በጣም ሰፖርት እንደሚያደርገው በእርግጠኝነት ተስፋ ይታየናል። ተቋማቸው ለሕዳሴው ግድብ ግንባታ የበኩሉን ተሳትፎ ማድረጉን የገለጹት ባለሀብቱ በቀጣይም ሀገራዊ የሆኑ ግዙፍ ፕሮጀክቶችን ለማጠናከር በትኩረት ሊሰራ ይገባል ሲሉ ገልጸዋል። እንደምናየው እንግዲህ ብዙ ሜጋ ፕሮጀክቶች አሉ። በዛ ፕሮጀክቶች ላይ የኛ ፕሮዳክቶች እየተጠቀሙ ነው ይገኛሉ። ስለዚህ ለሀገር ውስጥ እነዚህ አይነት ፕሮጀክቶች ብዙ ዲማንድ የሰው ኃይል ስራ በመፍጠር እንዲሁም አገር ውስጥ የሚመረቱ ፕሮዳክቶችን በመጠቀም ብዙ ኢኮኖሚካሊ ብዙ ኢምፓክት ያላቸው ናቸው እና በሀገርም ደረጃ በውጭ በቱሪስት መሰብ ደረጃ ጥሩ ጅማሮች ናቸው። በዚሁ ይቀጥል ጥሩ ነው ብላለሁ። የፋብሪካው ሰራተኞችም የሕዳሴው ግድብ ግንባታ አምራች ኢንዱስትሪዎች እንዲሰፉ ምቹ ሁኔታን ይፈጥራል ሲሉ ተናግረዋል። ለኢንዱስትሪ ከፍተኛ ግብአት የሚሰጠው ኤነርጂ ነው። ብዙ ማምረትን ኤነርጂ ማምረትን ቁጥር ብዙ ፋብሪካ መገንባት እንችላለን። ያ ደግሞ ኢኮኖሚያችንን ያሳድጋል። ከዚህ በፊት በነበረው ሁኔታ የኤነርጂ መቋረጦች በብዛት ይደርሳሉ። ያህል መቋረጥ አለ ከሁለት ነገር ነው። አንደኛው የኢንፍራስትራክቸር ችግር ቢሆን፣ ሁለተኛ ደግሞ የአቅርቦቱም ውስንነት ይኖራል። ከዚህ የተነሳ መቋረጣል። ስለዚህ ለእኛ ኤነርጂ ማለት ትልቅ ትልቅ የሆነ ነገር ነው ማለት ነው። ፋብሪካ ለኤነርጂ አይታሰብም ለማለት ቻው። የአባይ ግድብ መኖሩ የመብራት መቆራረጦች አይኖሩም። ብዙውን ጊዜ መብራት ሲቆራረጥ ስራ ማሽኖቹ ስራ ያቆማሉ። በጀኔኒተርና አስተማማኝ የሆነ ነገር አይካሄድም። ኮስቱም ይበዛል፣ ጀነሬተር የሚወጣው አሁን ግን በራስ ኃይል ሲሆን ግን አንድ ኮስቱን ይቀንሳል፣ ሁለተኛ ደግሞ ሁሉም ማሽኖች በተቀላጠፈ ሁኔታ እንዲሰሩ በረታያ የፓወር ሳት ላይ እናገኛለን። የስራ እድልም በጣም ይፈጠራል። በተጨማሪ ካምፓኒም ትርፋማ ይሆናል። ካምፓኒ ደግሞ ትርፋማ ሆነ ማለት ለሀገርም አስተዋጽኦ ያደርጋል ማለት ነው። ፋብሪካው ምርቶችን በውጭ ገበያው ለመቀላቀል የተለያዩ ጅማሮዎችን እያከናወኑ መሆኑንም ተመላክቷል።